የዊሊያም ሼክስፒርን ድርሰት አንብቦ ጥበብ ምን ያህል ጥልቅ እንደሆነች አለመረዳትና እርሱ በእግር ኳስ ሲዝናና አይቶ ባሴት አለመደነቅ ትያትር ቤት ገብቶ እንቅልፍ እንደመተኛት ይቆጠራል። ብዙዎች ሁሉ ነገር አሟልቶ አይሰጥም ይላሉ። ነገር ግን እርሱ በተአምረኛ እግሮቹ የሰው ልጅ በእጁ ሊሰራውና ሊያደርገው የሚከብደውን ሁሉ በመከወን በእግር ኳስ በምድር አንዳቻ ሊያቆመው እንደማይችል አሳይቷል። ሙሉጌታ ከበደ። ሙሉጌታ በኢትዮጵያ እግር ኳስ በራሱ ተጽዕኖ የፈጠረ ለብዙ ሰዎች ሞዴል የሆነ እኛ ደግሞ በተለይ ከወጣት ቡድን ወጣት ቡድን አድገን ወደ ዋናው ቡድን ስንቀላቀል ከአሰልጣኛችን ቀጥሎ ሁለተኛ አሰልጣኛችን የነበረ በእውነት የኢትዮጵያ እግር ኳስ አንድ ትልቅ ሰው በዛሬው ቀን አጣን ብዬ አስባለሁ። ሙሉጌታ በእውነት ብቻውን ቡድን ነው ማለት ትችላለህ። 13 ዓመት ያለ መዋዠቅ ፔርፎርማንሱ እንደጠበቀ እንደተበቀ ለነዚህ ሁሉ ዓመታት ከሜዳ ያወጣባቸው ወይም ያልተጫወተባቸው በህመም በጣት የሚቆጠር ቢሆን ነው እንጂ ለቅዱስ ጊዮርጊስ ከፍታ የአንበሳውን ድርሻ የሚወስድ ነው። የገባበት ያለበት ቡድን በሙሉ አሸናፊ ነው። በብሔራዊ ቡድንም ላይም የሰካፋ ላይ ውጤታማ ነበር። በጊዮርጊስ ላይ ደግሞ ብዙ ዋንጫዎች ከሰባት ከዚያ በላይ ዋንጫዎችን ለቅዱስ ጊዮርጊስ ያስገኘ አጥቂ ነው። በኢትዮጵያ እግር ኳስ ስፖርት ታሪክ ብዙ ገድል የፈጸሙ ህዋን ትውልድ የሚዘክራቸው እግር ኳሰኞች ተፈጥረው አልፈዋል። ነገር ግን ከዚህ ድንቅ ጥበበኛ የሚልቅ እንዳልነበር አልፎ አልፎ ማኝነታቸውን የሚሰጡ መስማት የተለመደ ነው። በርካቶቹም ከሱ ይበልጥ እንደሌለ ይናገራሉ። የግብ ቀበኛው ሙሉጌታ ታታሪ ነው። ጌም የሚኖርበት ጊዜ ሁልጊዜ ዝግጁ ነው የሚሆነው። ለዛ በጣም ከፍተኛ ትኩረት ይሰጣል እና ስራዬ ጎል ማግባት ነው ነው የሚለው። እሱ በቃ ጎል፣ እኛ አሁን አንዳንድ ጊዜ ጎል ሳና ወይ ፓስ አርገለት ጎል ሳያገባ ሲቀር በጣም ይነጫነጨብን ነበር። እና እኔ ስራዬ ጎል ነው በቃ ጎል ማግባት ስለሆነ ብሎ ነው። እና ትክክለኛ የአጥቂ ባህሪ ነው ያለውና በመሰረቱ ሙሉጌታ ማለት ማጥቃት ማግባት ይችላል እንጂ ፓስም ማድረግ ይችላል። የኢትዮጵያ እግር ኳስ ሀብት ነው ብዬ ነው ማስበው ሁሉን ሁሉን ሰው በደስታ ያስጨፈረ ደፋር፣ ኃይለኛ በእግር ኳስ ክህሎቱ በጣም ከፍ ያለ ምናልባት ጊዜው ቢፈቅድ ኖሮ ወደ ውጭ ወጥቶ መጫወት ይችል የነበረ አቅም የነበረው ሰው ነው። እነዚህ አመታተኛ እግሮች ዛሬ ላይ ምንም መፍጠር አይችሉም። የእግር ኳስ ሊቁ ጥበበኛው ከዚህ ዓለም ተሰናብቷል። ኢትዮጵያ ለዘላለም እግር ኳስ ሊቅ የስንበት ደብዳቤ ጻፈች። ከመቼውም ጊዜ በጣም ጥሩ ከሚባሉት ውስጥ አንዱ ሰው ነበር። እርሱ ቶሎ ከአእምሯችን የሚወጣ ቢመስልም፣ ያለ ገደብ ግን ይኖራል። ጥበበኛ ልጅ ጥበቡን ለትውልድ ስራ አስተላልፍ ባጭር የተቀጨ ልጅ ነው። እንግዲህ ሕይወቱን ነፍሱን በአጸደ ገነት እግዚአብሔር ያስቀምጥ። ይህን ነው መናገር የምችለው። ብልጠቱ በጣም ይገርማኝ ነበረ። በነበረባቸው ጊዜያቶች በምንጫወትበት ጊዜ የእሱ ብልጠት ማናችንም ላይ የለም። በጣም ብልጥ ነው። የተከላካይን አቋቋም ያያል። በምን መልኩ መሄድ እንዳለበት ያያል። እንዴት ማድረግ እንዳለበት ያያል። ከፖዚሽን ውጭ ተከላካይ ማድረግ እንዴት ይችላል፣ የሚለው ነገር በጣም ከሱ ብዙ የምትማርበት ተጫዋች ነው። ሙልጌታ በስንት ማለት ሽልማቶቹ እንደሌላው አለም ተጫዋች ብላም ቢቆጠር ነው ከለዚህ ከአለም ያሉት ተጫዋቾች የማያንስ ሽልማቶች አግብተው በተከታታይ የኢትዮጵያ ኮከብ ተጫዋች፣ የአዲስ አበባ ኮከብ ተጫዋች፣ ኮከብ ጉራግቢ ብዙ ብዙ ብዙ ምድር አሳክተዋል። የሴካፋ ዋንጫ እዚህ ሜዳ አሁን የሸኘነበት ቦታ ላይ አሳክተዋል። ሙሉጌታ ሕይወት በሙሉ በእግር ኳሱ በእግር ኳሱ በጣም በስኬት ነው ያሳለፈ። ከእሱ የምንማራቸው በርካታ ነገሮች አሉ። እራሱ በኢትዮጵያ እግር ኳስ ታሪክ ፊልሞቹ ባይኖሩም፣ ለማየት እድል ባናገኝም የኢንስትራክተር መንግስቱ ወርቁን ያህል የገዘፈ ሰው የለም። እንዳውም በአፍሪካ የኮከቦች ሊስት ላይ ግባ ግቢዎች ላይ የኢንስትራክተር መንግስቱ ወርቁንም ሊስት እናያለን። ከሱ በኋላ ግን የተፈጠረ ክስተት እሱ ነው አንዱ። በጣም ታላላቆቻችንን ሌጀንዶቻችንን በኢትዮጵያ እግር ኳስ ታሪክ የሰሩ ተጫዋቾችን የማክበር ድክመት አለብን። ለዚህ ነው ሙሉጌታን እንደዚህ እንደ ቀላል እየሸኘን ያለ ነው። እና እኔ ምንም ልል አልችልም። በጣም ማከብረው በጣም የምወደው በተጫዋችነትም ዘመኔ ከሱ ጋር በመጫዋቴ እንደ ታሪክ የማውራውን ታላቅ ሰው ነው። በዛሬው ቀን ያጣ ነው። በጭራሽ ማንም የማይሞላው ባዶ ውርስ ጥሎ አልፏል። የእግር ኳስ ምታተኛው ሙሉጌታ ከበደ ዳግም ላይ ነቃ አንቀላፍቷል። ሀዘንና ለቅሶ በርትቷል። ባለህያው ተሰጥኦና ግዙፍ ባለታሪክ አልፏል።